በጣም በሚገርም ሁኔታ የአፍሪካ ዩኒየን መቀምለጫ ምን ከዓለማችን ሶስተኛው የዲፕሎማቲክ ዴስቲኔሽን ከኒውዮርክ እና ጄኔቫ ቀጥሎ አዲስ አበባ አለ። አለፉ ስንል ደግሞ ኢትዮጵያ ያለችበት የብሪክስ ፓርትነርሽፕ አለ። እቺ ሀገር 42 ፐርሰንት የሚሆነው ቁጥሯ ከአስራ አራት ዓመት በታች ዲዩብሌም ሲስ ዩኤስአይዲ ጥሎን ሲሄድ አንቆምምኛ እነሱ ከገነቡን የተውን ቀን እንፈርሳል። እርሱ ወጣት ዲፕሎማት ነው። ከቀናት በፊት በስቶኮልም ስዊድን በተካሄደው የሰላም አምባሳደሮች ሽልማት ያሸነፈ የወጣቶች መሪ ስሙ የሰላም አምባሳደር ስለሺ ዑመር ይባላል። ትልቅ እድል ነበረ ለእኔ አንደኛ ወጣት እንደመሆኔ፣ ሁለተኛ በዚህ ልክ ትልቅ መድረክ ላይ መገኘት መቻሌ እጅግ ደስ የሚያሰኝ ነገር ነው። ያው መድረኩ የሚዘጋጀው በየዓመቱ ነው። በዓለም ላይ የታወቁ የሰላም ሰዎችን፣ ተቋማትን፣ ግለሰቦችን በሚሰሩት ስራ የሚሸልም ተቋም ነው። እኔ እዛ መካከል መገኘ በነኚ ሰዎች መካከል መገኘቴ እጅግ እጅግ ደስ የሚያሳይ ነገር ነው። ሁለት ጥቅም አለው። አንደኛው ሀገር ነው የሚወቀለው እዛ ጋር ግለሰብን ያደለውን ያለውት ሁለተኛው ደግሞ ባልተለመደ ሁኔታ ነው፣ ወጣት የሰላም አምባሳደር ሲሸልሙ ይሄ የመጀመሪያቸው ነው። የሰላም አምባሳደሩ በሰላም በዲፕሎማሲ በወጣቶች ሁለንተናዊ ተሳትፎና ተጠቃሚነት እንዲሁም በሰብዕና ግንባታ ዙሪያ ውጤታማ ተግባራትን አከናውኗል። ኢትዮጵያ ለሰላም ያላትን ቁርጠኝነት፣ ወጣቶች ለሰላም ያላቸውን ቁርጠኝነት ባገኘሁት አጋጣሚ አድቮኬት አደርጋለሁ። ያው ሰላም አግሪመንት ብቻ አይደለም። ሰላም የውስጥ ነው። ሰው ውስጡ ሰላም ከሆነ ውጭም ሰላም ይሆናል። ግንኙነቱ ነው የሚታደሰው። ከራሱ ጋር ያለው ግንኙነት ይታደሳል። ከጎረቤቶቹ ጋር ያለው ግንኙነት ይታደሳል። ከተፈጥሮ ጋር ያለው ግንኙነት ይታደሳል። ከፈጣሪው ጋር ያለው ግንኙነት ይታደሳል። የሰላም መለኪያዎች እነኚህ ናቸው። እኔ በግሌ ሰላም መኛ ወይ ከጎረቤቴ ጋር ልዩነቶች ቢኖሩ የማንስማማባቸው ጉዳዮች ቢኖሩ፣ በሰላም ግን አቋማችን አንድ ነው ወይ? ወጣቶች ናሽናል ሴክቶራል ፕላኖቻችንን ቁጭ ብሎ ያጠናሉ። ከዛስ ሀገር ላይ ብቻ አይቆሙ፣ ወደ አፍሪካ ደግሞ እንመጣለን፣ ከፍ እንላለን፣ ደግሞ በአህጉራዊ ጉዳይ ደግሞ ፓን አፍሪካንስት ሁነ እንሳተፋለን። ሰባት አስፓይሬሽኖች አሏቸው፣ ወደ ሀያ አጀንዳዎች አላቸው ወይም ጎሎች አሉት የአፍሪካ ዩኒየን 2063 አጀንዳ የሚባለው ዚህ አፍሪካ ዊዋንት ብለን በ2063 አፍሪካ የበለጸገች ሀገር ለማድረግ እዛ ውስጥ ኢትዮጵያኖች ሮል አለ፣ መስራች ነና፣ ይሄ ኮ መቀመጫ የሆን ነው። ለስሙላ አይደለም። ዊር ጌት ወይ ፎር አፍሪካ። የትኛውም ዓለም አቀፍ ድርጅት በኢትዮጵያ በኩል አልፎ ነው ወደ አፍሪካ ሚገባ። ስለዚህ ያንን ትልቅ እድል ተጠቅመን ወጣቶቻችን ፓንአፍሪካንስት እንዲሆኑ እናግዛቸዋለን። ከኢትዮጵያ ወጣቶች ምክር ቤት አባልነት እስከ ዓለም አቀፍ የሰራተኞች ድርጅት ጨምሮ በሌሎች ዓለም አቀፍ ተቋማት የወጣቶች ሊቀመንበር በመሆን እያገለገለ ያለ ወጣቱ የኢትዮጵያን ጥቅም ለማስጠበቅ እየሰራ ነው። የኢትዮጵያ ወጣቶች ምክር ቤት አባል ሁኜ እያገለገልኩ ይገኛለ። ሁለተኛው የኢትዮጵያ ዩስ ፌዴሬሽን የዲፕሎማሲና የሊደርሺፕ አምባሳደር ሁኜ እያገለገልኩ ይገኛል። እሱ ብቻ አይደለም። በኢንተርናሽናል ሌበር ኦርጋናይዜሽን አይሎ ወይም ደግሞ የዓለም አቀፍ የሰራተኞች ድርጅት፣ የዩኒሴፍ የዓለም አቀፍ የዩናይትድ ኔሽን የህፃናት ተራድኦ የህፃናት ድርጅት እንዲሁም ደግሞ ዩኤንኤችሲአር የዓለም አቀፍ የሰብዓዊ መብትና የስደተኞች ተቋ ደግሞ የሬፊጂ ካውንስሉ የሚመራው ዩኤንኤችሲአር እሱ ጋር የወጣቶች መረብ አለ ዩዝ ኔትወርክ ኮሚቴ አለው። እሱን ሊቀመንበርኩኜ እየሰራው ይገኛለሁ። አለፍ ስንን ደግሞ የኢትዮጵያ እንግዲህ ከ2023 ጀምሮ ብሪክስን ተቀላቅላለች። የብሪክስ አሊያንስ ወይም ፓርትነርሺፕ እዛ ውስጥ የብሪክስ አባል ሀገራት የወጣቶች ምክር ቤት አለ። አንድ ላይ እዛ ውስጥም ሜምበር ሁኜ የኢትዮጵያን ህዝብ የኢትዮጵያን ወጣቶች ህብረተሰቡን ፍላጎት አንጸባርቃል። የመንግስትን ፍላጎት እዛም አንጸባርቅ። አለፍ ስንን ደግሞ አፍሪካ ዩኒየን አለ። እዛ ውስጥ የአፍሪካ ዩኒየን ግብረ ሰናይ ድርጅት ቻሪተብል ወይም ደግሞ የናን ፕሮፊት ዊንጋን ካፎር ኤዩ ካፎር ይባላል ያ ሞሮፍ በኤዱኬሽን ቴክኖሎጂ ኢኖቬሽን ሚዲያ ላይ የሚሰራ ተቋም ነው። እዛ ውስጥ ሁለትንን ከኢትዮጵያ ቦርድ የሆን ነው። እዛ ውስጥ እንግዲህ 13 ቦርድ አለው። ከ13 ውስጥ ሁለቱ ኢትዮጵያን ነው። እዛ ውስጥ ገብቼ ደግሞ ኢትዮጵያ በአፍሪካ ዩኒዮን በፓን አፍሪካኒዝም ጉዳይ ያላትን ፍላጎት በደንብ አድርጌ አሰርጻለው ይናገራል። እንግዲህ ይህንን ሁሉም እነኝን ፒንክ ፖይንቶች ወይ እነ መሰረታዊ የሚባሉ ሀሳቦችን ስንመለከታቸው እኛ ሀገራችን የሆነ ፍላጎት አላት፣ ጥቅም አላት። እሱ ማስረጽ ማስጠበቅ፣ ኃላፊነት ስላለብኝ ነው። ኢንዲፔንደንት ኤጀንሲ ሲሆን በሁለቱም አቅጣጫ አመኔታን ስለማገኝ ብዙ ነገር ለማሸራሸር የፓብሊክ ዲፕሎማሲ ስራ፣ የዲጂታል ዲፕሎማሲ ስራ እና የሀገሬን ጥቅም ለማስጠበቅ ትልቅ እድልም ይሰጠኛል ብያምናለሁ። በትምህርት ዙሪያ በሰላም ዙሪያ በሴቶች ኢኮኖሚና የፖለቲካል ተጠቃሚነት ዙሪያ በምግብ ዙሪያ በድህነት ዙሪያ በተለያየ ዘርፈ ብዙ በሆኑ ጉዳዮች አስራ ሰባት ጎሎችን ይዞ ደግሞ የሚሰራ ፕላትፎርም አለ። የሚገርምሽ ሀያ አስራ አምስት በነጮቹ ላይ ከሚሊኒየም ዲቨሎፕመንት ጎል ወደ ሰስተናብል ዲቨሎፕመንት ጎል ሲመጣ የኢትዮጵያ ባለሙያዎች በከፍተኛ ሁኔታ ተሳትፏል። ምን እያደረጉ ነው? የኢትዮጵያን ጥቅም እኮ እያስረገጡ ነው። እሱን ወጣቶች ማወቅ አለባቸው። ያለውን ሪሶርስ ሎቢ አርገው ለቨሬጅ አርገው ሀገራቸው ላይ መጠቀም አለባቸው። በጣም በሚያሳዝምሽ ሁኔታ እዚሁ ከተማ ውስጥ ሀያ ስምንት አካባቢ የዩናይትድ ኔሽን ኤጀንሲዎች አሉ። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ የአፍሪካ ዩኒየን መቀምለጫ ከዓለማችን ሶስተኛው የዲፕሎማቲክ ደስቲኔሽን ከኒውዮርክ እና ጄኔቫ ቀጥሎ አዲስ አበባ እንግዲህ ይህንን ትልቅ እድል እንዴት ነው በእኛ አናት ላይ እያለፈ ለሌላ የሚሆነው? እስከ መቼ ነው የኢትዮጵያን ወጣቶች ደንዝዘን ተሸውደን የቁጭ ብለን የበይ ተመልካች የምንሆነው? ዚስ ታይም ቱ ሰይ ኖ። ወጣቶቻችን ዓለም አቀፋዊ እሳቢዎችን ፍላጎቶችን ተረድተው ቋንቋው ገብቷቸው፣ ቋንቋ ስል እንግሊዘኛ እያልኩ አይደለም ቋንቋው ዓለም ላይ ምን ይወራል የሚለው ገብቷቸው ኢትዮጵያን ይዘው መግባት አለባቸው። በቃ ዘመኑ የእኛ ነዋ ደረሰ፣ በቃ ለኢትዮጵያ ደረስንላ። ስለዚህ እዚህ ጋር እኛ እየሰራ ነው አለ ስንል ደግሞ ኢትዮጵያ ያለችበት የብሪክስ ፓርትነርሽፕ አለ። የግሎባል ሳውዝ ነው ወይም ደግሞ ሳውዝ ሪሌሽንሽፕ ይባላል። እጅ ቡኑ በተለይ አዳጊ ለሆኑ ሀገሮች የተመቸ ፕላትፎርም ነው። እዚህ ውስጥ በከፍተኛ ሁኔታ ገብተን ፖለቲካዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ ሪሌሽንሽፕ እንፈጥረን ትልቅ የውጭ ግንኙነት አድማስን ማስፋት እንችላለን። ስለ ሰላም እየሰራ ያለው ወጣቱ ኢትዮጵያዊ ወጣቶች አምራች እንዲሆኑ መስራት ያስፈልጋል ብሏል ኢትዮጵያ የወላድ መካን የሚያደርጉ አንዳንድ የተሳሳቱ ትርክቶች ነበር። የወላድ መካን ለምሳሌ ወጣቶች የነገ መሪ ናቸው ሲሉ ኖረው ነበር ብሎ ነገ ሲደርስ የነገ መሪ የሚሏቸው እንደገና ነገ ሲደርስ ከዛን ልጆቹ ወጣት ሳይሆኑ ሽማግሌ ሊሆኑ ይችላል። አሁን ደግሞ ለወጣት ቦታ ለቀቁ ይላል። መች መጀመሪያ ያስተሳተው ወጣቶች የነገ ብቻ መሪ ሳይሆኑ በዛሬ ታሪዎች ናቸው። እቺ ሀገር 42% የሚሆነው ቁጥሩ ከ14 ዓመት በታች ዲብሊምሲስ ከመቶ የምታየው ሰው 14 42% ከ14 ዓመት በታች ከ29 ዓመት በታች 64 64%ን ይወስዳል ከ35 ዓመት በታች ወደ 72% አካባቢ ፐርሰንት አቬሬጅ ሚዲያን የሆነውን እድሜውን ስታውቂ 186 አካባቢ ለቀርሻ ከተሰራበት ከተጠቀም ነው። ትልቀርሻ እኔ እኮ ራሴን ያዘጋ ያዘጋጀው ያለሁት ለሚቀጥሉት 15 ዓመታት እነኛ ከ42 ፐርሰንት የሚወስዱት ከ14 ዓመት በታች ያሉት ኢማጂን፣ ከ14 ዓመት በኋላ ወይም ከ15 ዓመት በኋላ ምን እንደሚሆን ደብኛ ወጣት ይሆናል። እነሱን የሚቀበል ተቋም እየገነባ ለምን ፖርጊዜ እንደ ወንዝ ጅረት ዝብሎ ወጣት ይፈስ ሚጠቀምበት ይህን የምስለ አቅም እውቀት፣ ኢነርጂ ኢነርጂ እኮ ካልተጠቀምሽበት አይጠፋም። ባይዘ ድሮ ድሮ ስንማር ትዝ ካለሽ ኢነርጂ ናይዘር ክሬይትድ ኖር ዲስትሮይድ። ምን ያደርጋል ግን ከአንድ ፎርም ወደ ሌላ ፎርም ትራንስፎርም ያደርጋል። ካልተጠቀምበት ኢነርጂ ኔጋቲቭሊ ትራንስፎርም ያደርጋል። የአፍሌክስ አፍሪካን ሊደርሽፕ ኤክሰለንስ አካዳሚ ፕሬዚዳንት አቶ ዛዲግ ምን ይላል? የሊደርሽፕ ዴቨሎፕመንት የመሪዎች ልማት አንደኛ ሶሻል ፕሮሰስ ነው፣ ሁለተኛ የፖሊሲ፣ ሶስተኛ የኢንስቲትዩሽን ዲዛይን ያስፈልጓል ይላል። በወጣት መሪዎች ግንባታ ውስጥ ምናልባት ትሬኒንግ የሚባለው ስልጠና የሚባለው ነገር የሚይዘው አምስት ፐርሰንት ዋናው ስራ ያለው የሶሻል ፕሮሰሱ ማህበረሰቡ ተቀብሎ እዚ አሳንሶ አኮስሶ ገና ነህ ብሎ ወደ አርጋ ስር የሚልበት ዘመን አይደለም። አው ተቀብሎ እድል ሰጥቶ አዳምጦ መክሮ ገስጾ መንገድ አሳይቶ ያ የመጀመሪያ። ሁለተኛ እሱም ደግሞ ፋሲሊቲት የሚያደርግ ሉብሪክንት የሆነ ፖሊሲ ደግሞ ያስፈልጋል። ሶስተኛ ኢንስቲትዩሽን ዲዛይንስ ዳስ ዋይኮ ሴፍ ላይት የተመሰረተ ኢትዮጵያ ውስጥ አሁን ኦልሞስት ወደ ስድስት ሺህ አካባቢ ሲቪል ሶሳይቲ ኦርጋናይዜሽኖች ሬጅስተር ነው። አገረ በቀል በቃ የኮኑ ስራ እንጂ በነፈሰበት ሪሶርስ ባለበት በነገሮች ላይ እኛ ፈንድ ስላለ አይደለም ይቆምነ የሶሻል ኢንተርፕራይዝ የሚባል ሞዴል አለ ቢዝነስ ሞዴል ሶ ኢንካም ጀነሬቲንግ አክቲቪቲ ስለሚሰራ ነው። ላለፉት ስምንት ዓመታት የቆየ ከ2017 18 ጀምሮ እስካሁን አለ። ዩኤስ አይዲ ጥሎን ሲሄድ አንቆምም። እነሱ ከገነቡን የተውን ቀን እንፈርሳል። እራሳችንን ግን ከሰራን እርስ በርስ ከተያያዘም በጣም የሚገርመኝ ኢቨን ስለ ቮለንተሪዝም አሁን ወጣቶች ምንድነው የምትመክረው? ማንም አሳይቶኝ አይደለም። ኦፍኮርስ መልካም የሆኑ ቤተሰብ የቤተ ክርስቲያን መሪዎች ከዛ ማህበረሰብ፣ ለሜንቶሮች ነበሩ ያሳደጉኝ። አሉ፣ በኔ ህይወት ውስጥ ልቅ አሻራ ያላቸው አሉ። ግን እንደው እነሱም ቢሆን ፈልገው መጥተው አይደለም፣ ደጅ ጠንቼ ነው ያገኘኋቸው፣ እርን ነው ያደረኳቸው። ወጣት ምንድን ነው አሁን ምለው ነገር ሀቱ እኔ ደቹ መቶ አንቋቅዶ እንደው ኮዚች ጋር ኦፖርቹኒቲ ያለ የሚለው የለ አይ ሪመምበር መጀመሪያ እኔ አሜሪካን ሀገር ለዩኤስ አፍሪካን ሊደርስ ሰሚት ነበረ። ክቡር ጠቅላይ ሚኒስትሩ የተገኙበት ትልቅ የአፍሪካና የአሜሪካ መሪዎች ስብሰባ ነበር። መጀመሪያ ኢሜይሉ ሲገባል እስካ መሪዎች የጻፉልኝ ኢሜል መስለ ማለት ኢንኮሞ ክር ያሉ አሜሪካ ነበር፣ አትመጣም ብለው እኮ ከልክለውኛል። የዛን ሰዓት ራሳቸው ጻፉልኝ ትፈለጋለህ አዳጊ የአፍሪካ መሪ ስለሆን፣ ከፈለገ አይሪ መንበር ዙም ላይ ነበረ ኢንተርቪው ያደረገኝ እና እየጠየቁኝ አወስ ቲንኪንግ። አሁን እኔ አደለ እየጠየኳቸው። ስለዚህ ኮራ ማለት ነው ያለብኝ። ባይፈልጉኝ አይመጡ፣ ግን እንዲፈልጉኝ ያደረግኩት እኔ ሆነ። ስራዬን ሰጥለበት ስሰራ፣ ኦፖርቹኒቲዎችን ሳገኝ በደንብ ሲዛርጌ ስጠቀምባቸው የእንሳት ራሳቸው ደወሉ ደወሉ ጠረው ራሳቸው ወሰደ ስቴት ዲፓርትመንት ወሰደ። እምልልሽ ፈልጊ ወጣቶች እድል ያለ አይመስል። እኛኮ አንዱ በሽታችን ኦፖርቹኒቲ ተጽፎ ፉሊ ፈንድድ እንደዚህ ቦታ እንደዚ፣ እንደዚህ ያለ ስብሰባ ወይ እንደምን እንደዚህ አይነት ስልጠና አለ፣ ሙሉ ወጫቸው ይሸፈናል፣ አፕላይ ሄር። ያቺን ሊንክ እንዲዶ ክሊክ ማድረግ በሽታ ነው። ገስዋት አስር ኢትዮጵያ ውስጥ በጣም ከሚጎበኝ ዌብሳቶች መካከል ስድስቱን የቤቲንግ ናቸው። እንግዲህ ቤቲንግ ማለት ደግሞ ሶስቲኬትድ የሆነ ሲስተም እንግዲህ የሁሉ ህዝብ ቤቲንግን አንደርስታንድ ካደረገ ያችን የሚተጠቅመውን ሊንክ ክሊክ ማለት ምኑ ነው ያሰረው? እሱ ነው የኔ ጥያቄ ለወጣቱ። እንገርምሽ ደግሞ እዚህ ተሰርተው ሲሄዱ እንዴት እንደሚያስመሰግም ካለ ያ ወርቅ ማንነት በጭቃ ተለውሶ የአልማዝ ውስጥ ላይ አለ የተወሰነን እጥብ አርጎ ፖሊሽ አርጎ የሚያቀርበ ነው የሚፈለገው። እሱን ታደረግን እኔ የኢትዮጵያ ወጣት የትም ቦታ ደግሞ የሚገርመ ስርዓት ከተዘረጋለት የእኛው እኮ ህዝብ ነው ሌላ ሀገር ሂዶ ሰክሰሱ ሚሆ ስለ ሰላም እየሰራ ያለው ወጣቱ አምባሳደር የኢትዮጵያ ወጣቶች አምራች እንዲሆኑ መስራት ያስፈልጋል በማለት መልእክቱን አስተላልፏል።